የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣቸዋለን። የቤት እድሉን የመጠቀም አቅም እንደሌላቸው የአዲስ አበባ ከተማ መምህራን ገለጹ። ከንቲባ አዳነች ደግሞ አቅም ለሌላቸው መምህራን መፍትሄ አዘጋጅተናል ብለዋል። በዝርዝር እናቀርበዋለን። ሪል ስቴቱ ከጠቅላላ ሽያጭ በ58 ሚሊዮን ብር ቅናሽ ቤት ማቅረቡን ገለጸም። የቀድሞ ፕሬዝዳንት መንግስቱ ኃይለማርያም ሽልማት ተበረከተላቸው።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 የዓለም ጤና ድርጅት ደብሊውኤችኦ ትላንት ባወጣው አዲስ ሪፖርት መሰረት ከጥር እስከ ሚያዝያ 2017 ዓ ም ባሉት አራት ወራት ውስጥ በኢትዮጵያ ጋምቤላ እና አማራ ክልሎች ከ4056 በላይ የኮሌራ በሽታዎች የተመዘገቡ ሲሆን ከእነዚህ ውስጥ 42 ሰዎች በበሽታው ህይወታቸውን አጥተዋል። ይህ ማለት የሞት ምጣኔው 1.04 በመቶ መድረሱን ያመለክታል። ሪፖርቱ እንደሚያሳየው ከጠቅላላው የኮሌራ ታማሚዎች መካከል 2016 የሚሆኑት ከጋምቤላ ክልል ሲሆኑ 32 ሰዎች ሞተዋል። በአንጻሩ ሲኖሩ በአማራ ክልል 2040 የኮሌራ ታማሚዎች ተመዝግበው 10 ሰዎች ህይወታቸውን አጥተዋል። በተጠቀሰው የጊዜ ገደብ ውስጥ 83 አዳዲስ የኮሌራ በሽታዎች ተመዝግበው የነበረ ቢሆንም ከእነዚህ አዲስ ጉዳዮች ጋር ተያይዞ ምንም አይነት ሞት አለመከሰቱ ተገልጿል። የኮሌራ ወረርሽኝ አሁንም ንቁ ሆኖ በሁለቱም ክልሎች በሚገኙ 32 ወረዳዎችና አምስት የስደተኞች ካምፖች ውስጥ መስፋፋቱን ቀጥሏል። ከእነዚህ ውስጥ 27 ወረዳዎች በአማራ ክልል ሲሆኑ፣ አምስት ወረዳዎች ደግሞ በጋምቤላ ክልል ይገኛሉ። ባለፉት ሰባት ቀናት ውስጥ በአማራ ክልል ተጨማሪ ሁለት ወረዳዎች አዳዲስ የኮሌራ ታማሚዎችን ሪፖርት አድርገዋል። የሚያገኘነው መረጃ እንደሚያሳየው አብዛኛው የበሽታ ወረርሽኝ በአማራ ክልል ውስጥ በእጅጉ የተጠናከረ ሲሆን ሪፖርት ከተደረጉት አጠቃላይ ጉዳዮች ውስጥ 89.9 በመቶ የሚሆኑት ከአራት ወረዳዎች ብቻ የመጡ ናቸው ተብሏል። የዓለም ጤና ድርጅት ይህንን ወረርሽኝ ለመቅጣትና ተጨማሪ የሰው ህይወት እንዳይጠፋ ለመከላከል ፈጣንና የተቀናጀ ምላሽ እንደሚያስፈልግ አሳስቧል። የቤት እድሉን የመጠቀም አቅም እንደሌላቸው የአዲስ አበባ ከተማ መምህራን ገለጹም። ከንቲባ ዳነች ደግሞ አቅም ለሌላቸው መምህራን መፍትሄ አዘጋጅተናል ብለዋል። ከሰሞኑን የአዲስ አበባ ከተማ አስተዳደር ከንግድ ባንክ ጋር መምህራንን ጨምሮ በከተማ የሚገኙ የመንግስት ሰራተኞችን የቤት ተጠቃሚ ያደርጋል የተባለ ስምምነት ተፈራርሞ ነበር። ስምምነቱ በአነስተኛ የወለድ መጠን በ2575 የብድር መርሃ ግብር የሚከናወን ሲሆን 25 በመቶውን መንግስት ሰራተኛ ይቆጥባል፣ 75 በመቶ የባንክ ብድር ይቀርባል። ብድሩ በ20 ዓመታት የሚከፈል ነው። ንግድ ባንክ 120 ቢሊዮን ብድር እንደሚያቀርብም ተገልጾ ነበር።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 መቆጠብ ለማይችሉ የኪራይ ቤት ገንብቶ ለመስጠት እየተሰራ ነው ሲሉ ተናግረዋል። 5000 ቤቶችን ለመምህራን ከኪራይ ወደ ባለቤትነት የማዘዋወር ስራ መሰራቱን አያይዘውም አንስተዋል። የመምህራን የቤት አቅርቦት ችግር ለመፍታት በማህበር የማደራጀት ስራ እየተሰራ ነው ያሉት ከንቲባዋ በተሰራውም ስራ 350 ማህበራት ተደራጅተዋል ብለዋል። የመምህራን የቤት አቅርቦት ችግር ለመፍታት በማህበር የማደራጀት ስራ እየተሰራ ነው ያሉት ከንቲባዋ በተሰራውም ስራ 350 ማህበራት ተደራጅተዋል ብለዋል። ሪልስቴቱ ከጠቅላላ ሽያጭ በ5.8 ሚሊዮን ብር ቅናሽ ቤት ማቅረቡን ገለጸ። የጊፍት ሪል ስቴት መኖር በጊፍት መንደር በሚል መሪ ቃል ሶስተኛው ዙር የቤት ሽያጭ ዘመቻ ከትላንት ግንቦት 19 እስከ ግንቦት 24 ቀን 2017 ዓ.ም ድረስ ለ5 ተከታታይ ቀናት እንደሚካሄድ የሪል ስቴቱ የሽያጭና ማርኬቲንግ ምክትል ዳይሬክተር ሮዛ ዘውዱ ተናግረዋል። የቤት ሽያጭ ዘመቻው ከከፍተኛ የቤት ሽያጭ ከ20 እስከ 25 በመቶ ቅናሽ እንደሚኖረው የገለጹም ሲሆን ይህም ማለት ለቤት ሽያጩ ሙሉ ክፍያ ከተፈጸመ ጠቅላላ ሽያጭ 5.8 ሚሊዮን ብር ቅናሽ እንደሚኖረው አስረድተዋል። በ2 በመቶ ቅድመ ክፍያ እስከ 30 በመቶ የሚደርስ ቅናሽ እንደሚኖረው በማንሳትም ለ5 ቀናት በሚቆየው ሶስተኛ ዙር በጊፍት ሪል ስቴት የቤት ሽያጭ ዘመቻም በግማሽ ቀን ውስጥ ብቻ ከ20 በላይ ቤቶች መሸጣቸውን ገልጸዋል። ጊፍት ሪል ስቴት ቤት ለሸጠላቸው ደንበኞች የቤት ካርታ በስም እያዞረ ስለመሆኑ የገለጹት ወይዘሮ ሮዛም በአንድና በሁለተኛው ዙር ዘመቻ ከ300 በላይ ቤቶች መሸጥ እንደተቻለ ተናግረዋል። እንደ ኢሮፓያን አቆጣጠር በ2005 ጊፍት ሪል ስቴት ምስረታውን ያደረገበት ጊዜ እንደሆነ በመድረኩ ላይ የተገለጸ ሲሆን 2014 መንደር አንድ ግንባታ መጠናቀቁ ተጠቁሟል። እንዲሁም 2019 የመንደር ሁለት ግንባታ መጠናቀቁን፣ በ24 ደግሞ መንደር 3 ተገንብቶ ለሽያጭ መቅረቡንም ተናግረዋል። ግንባታውን በቦሌ በአትላስ በለጋር በሲኤምሲ በ22 እና በ6 ኪሎ እንዲሁም በተክለ ሃይማኖት እንደሚከናወን ተገልጿል። በዋና ዋና ቦታዎች ላይ እንዲሁም የጤና ተቋማት፣ ትምህርት ቤቶች መሰል አገልግሎት በሚገኝባቸው ቦታዎች ላይ ሽያጭ እንደሚከናወን ተጠቁሟል። የቀድሞ ፕሬዝዳንት መንግስቱ ኃይለማርያም ሽልማት ተበረከተላቸው። ፕሬዚዳንት መንግስቱ ኃይለ ማርያም በስልጣን ዘመናቸው የመሠረተ ትምህርት ዘመቻን ተግባራዊ ለማድረግ ላበረከቱት አስተዋጽኦም ኢትዮጵያን ሶሳይቲ ፓርትነርሺፕ የተባለ ድርጅት እውቅና ሰጥቷቸዋል። ሽልማቱን ሐረሬ ዚምባብዌ በሚገኙ መኖሪያ ቤታቸው ተረክበዋል። በዚሁ ጊዜ ባደረጉት ንግግር ማይምነትን ከሀገራችን ለማጥፋት የተደረገው ጥረት እሳቸው ወደ ስልጣን ከመምጣታቸው በፊት በንጉሱ ዘመን የፊደል ሰራዊት በሚል ለጎልማሶች ትምህርት ይሰጥ እንደነበር አስታውሰው፣ የመሰረተ ትምህርት ዘመቻ በተጀመረ ጊዜ በመላው ሀገሪቱ በርካታ ሰዎች ተሰማርተው በሰሩ ስራ አመርቂ ውጤት የተገኘበት መሆኑን ገልጸዋል። ሽልማቱ የኔ ብቻ ሳይሆን በወቅቱ የነበሩ አብዮታውያን ጓዶች፣ ተማሪዎች፣ አስተማሪዎች፣ በጎ ፈቃደኞችና መላው ህብረተሰብ በንቃት የተሳተፈበት ስለሆነ የእነሱም ነውና ክብርና ምስጋናውን እነሱም ይውሰዱ ብለዋል።

አያይዞም በዚያን ጊዜ ይህ መሀይምነትን ለማጥፋት የተሰራውን መልካም ስራ አስታውሰው እውቅና ለሰጡት ሁሉ ከፍ ያለ ምስጋናን አቀርባለሁ ብለዋል። በዚሁ ስነ ስርዓት ላይ የተገኘችው ልጃቸው ዶክተር ትግስት መንግስቱም ለትምህርት ያለ ጥማትና ፍላጎት ያን የገና በወጣትነት የተገለጠው የመጀመሪያ ልጅህን ትምህርት ብለህ ስትሰይማት ነው ብላለች። መማር፣ መማር፣ አሁንም መማር የሚለው መፈክር የሁላችንም ትዝታ ነው። ትምህርት ለሁሉም እንዲዳረስ ያደረከው ጥረት በዚያ ተጠቃሚ የነበሩት ብቻ ሳይሆኑ ከመላው የኢትዮጵያ ህዝብ ጋር እኛም ቦች እናደንቃለን ብላለች። የኤርትራን መንግሥት የሚዋጋ ጦር በኢትዮጵያ ሥልጠና መጀመሩ ትሰማም። ብርጌድ ናሃመዱ ወታደራዊ ስልጠና መጀመሩ ተሰምቷል። የኤርትራው የተቃዋሚ እንቅስቃሴ ብርጌድ ናሃመዱ ከሰሞኑ በኢትዮጵያ ውስጥ ለሚገኙ አባላቶች ወታደራዊ ስልጠና መስጠት መጀመሩ ተሰምቷል። እንቅስቃሴውን የሚመሩት ግለሰቦች በአዲስ አበባ ጽህፈት ቤት መክፈታቸው የተሰማው ከጥቂት ወራት በፊት ነበር። በኢትዮጵያ መንግስት እንደሚደገፍ የሚነገርለት ቡድን በየካቲት 2017 ዓ ም በአዲስ አበባ የከፈተውን ቢሮ ለወታደራዊ ማዕከላዊ ጽህፈት ቤትነት የመጠቀም እቅድ እንዳለው ባሳለፍነው መያዝያ ወር ገልጾ ነበር። ብርጌድ ናሃመዱ በቅርቡ በኢትዮጵያ በሁለት ቦታዎች ወታደራዊ ስልጠና መጀመሩ ተሰምቷል። ቡድኑ ወታደራዊ ስልጠና የጀመረባቸው ቦታዎች ሚስጢራዊ እንዲሆኑ መደረጉ ታውቋል። የኤርትራ መንግስት በተመሳሳይ የኢትዮጵያን መንግስት የሚቃወሙ በርካታ ታጣቂ ቡድኖችን በማሰልጠን ይታወቃል። የኢትዮጵያ መንግስትም ተመሳሳይ ተግባር መጀመሩ በሁለቱ ሀገራት መንግስታት መካከል የተፈጠረውን መሻከር የሚያሳይ ነው ተብሏል። ጄኔራሉ ለትራኦሬ አጋርነታቸውን ገለጹም። የዩጋንዳው ጀነራል ሙሁዚ ካይኔ ሩጋባ የፕሬዝዳንት ኢብራሂም ትራኦሬ ጸረ ኢምፐሪያሊስት አቋም እንደግፋለሁ እናም በዚህ ትግል ሁላችንም ልንተባበር ይገባል ብለዋል። አፍሪካ ከቅኝ ግዛት ዘመን ምንም መልካም ትዝታ የላትም። ከብዝበዛና ከጭቆና ውጭ ምንም አላተረፈችም። ሕዝቧ በገዛ ሀገሩ ሁለተኛ ዜጋ፣ በገዛ መሬቱ ጭሰኛ፣ በገዛ ቀዬው ባይተዋር፣ በገዛ ሀብቱ ለማኝ የሆነበት ነው። ጥቁርነት የማይረባ የማይለወጥ ከሰው ዘሮች ሁሉ ያነሰ ተደርጎ የኮሰሰበት የተሰደበበት ናቀበት የተገለለበት ነው። ለአፍሪካውያን ያ ዘመን ሁሌም ከአእምሮ የማይጠፋ መጥፎ ትዝታ ነው። ያ ዘመን አልበቃ ያላቸው ምዕራባውያን በዘመናዊ ቅኝ ግዛት የአፍሪካውያኑን ሀብት፣ ጉልበት፣ ማንነት ሲበዘብዙ ቆይተዋል። አሁን ግን ወጣቱ ትውልድ ነቅቷል። አገሮቻቸውን መንግስቶቻቸውንና የአህጉሪቱን የወደፊት እጣ ፈንታ እያስተካከሉ ነው ያሉት ጀነራሉ ሙሀዚ በአፍሪካ የተጀመረውን የለውጥ ሂደትና ኢብራሂም ትራውሬ የጀመረው የነፃነት ጉዞ እንደሚደግፉና የጥቁር አፍሪካ ራስ ገዝነትንና ነፃነት ለማስፈን ለተጀመረው ትግል ያላቸውን አክብሮት ገልጸዋል። ከዚህ በኋላ ለነጻነት፣ ለዲሞክራሲ እና ለተሻለ ማህበራዊ ህይወት በምንችለው በማንኛውም አይነት መንገድ እንታገላለን ነጻ ለመውጣት ቆርጠናል ሲሉ አቋማቸውን የገለጹት ጀነራል ሙሁዚ ካይኔሩ ጋባም ወጣቱ የቡርኪና ፋሶ መሪ ኢብራሂም ትራውሬ ኡጋንዳን እንዲጎበኙ ጥሪያቸውን አቅርበዋል ሲል የዘገበው ኡጋንዳ ቱዴይ ነው።